ክንፍ ባለቤት የሆኑ መላእክቶች እያለ ገልጿቸዋል። አንድ መላእክት ዝቅተኛ ሁለት ክንፍ እንዳለው ነግሮናል። ከፍተኛ ደግሞ 600 ክንፍ እንዳለው ነግሮናል። አላህ ሱብሐነሁ ወተዓላ ኡሊ አጅኒሐቲን የክንፍ ባለቤቶች ብሎ ከገለጻቸው በኋላ መስና ሁለት ክንፍ ያላቸው አለ፣ ወሰላሳ ሶስት ክንፍ ያለው አለ፣ ወሩባዕ አራት ክንፍ ያለው አለ። ይዚዱ ፊል ኸልቅ ማ የሻእ በፍጥረቱ ላይ ያሻውን ይጨምርለታል።

የሰማይን አጽናፍ ሞልቶታል ቶታል ብሎ ገለጽ ገለጸ። ጅብሪል በተወዚካ ክንፉ ቢዘረጋ ሰማይን ይዘጋል። በጣም ግዙፍ የሆነ ፍጡር ነው። ያ በጣም ግዙፍ የሆነ ፍጡር ነው። እንዲህ ቀላል አይደለም። በላኩ ጅብሪል አላህ ሱብሓነሁ ወተዓላ ሳይ በቁርአን ላይ ሁሉ አንተ ነህ አይሉን ገልጾታል። ሸዲድ ሸዲድል ቁዋ ይላል

ጅብሪል አለይህ ሰላም ከሥራዎቹ መካከል ምንድን ነው? መለኮታዊ ቃልን ለነቢያት ማድረስ። ይሄ እሱ ስራ ነበር። ይቻል ለነቢያት አፈጣጠራቸው እንደሰው ተወልዶ ነው ወይስ? አፈጣጠራቸው እንደ ለ ተወልደው አይደለም። ሁሉም የየራሱን አፈጣጠር የተፈጠረው ሁሉም የየራሱ ነው። ልክ አዳም ለብቻው እንደተፈጠረ። እነሱ የሚወላለዱ አይደሉም እነርሱ አይበሉም። አይጠጡም። ጾታ የሚባል ነገር ወንድ ሴት ተብለው የሚገለጹ አይደሉም። እሺ፣ የሚወላለዱ አይደሉም። አይ ወጀዐለል መላኢከተ አለዚነ ሁም ኢባዱ አርራህማን ኢናሳ። የመካ ሰዎች መላእክቶችን ሴት ናቸው ብለው ይናገሩ ነበር። እነዚያን የእኔን የአላህን ባሪያዎች ሴት አደረጓቸው አለ። አሸሄዱ ኸልቀሁም ሲፈጠሩ ተጥደው ነበር ተገኝተው ነበር ወይ ለመሆኑ ይላል። የመካሰዎች መላእክትን አምላክ በገለጻቸው ልክ እንጂ አምላክን እንንቀብር የሚገባው ሲፈጠሩ ያላየነውን ፍጡር እንዲህ ነው ብሎ መግለጽ መድፈር ተገቢ አይደለም። ዛሬም ላይ ልክ እንዲሁ መላእኩ ገብርኤልን በሰው መልክ ይሰሩታል። እንደዚህ በጭራሽ መስቀላ ሲይዘው ምናምን እንደዚህ የደንበኛ ጎረምሳ አስመስለው ስለወጣል። ማን ያየው መላእኩ ገብርኤልን እጅ ግራ አለው ያላችሁ ማን ነው? ሰዎች ነብያት እኮ ብቻ ነው የሚያቸው። ከነብያት ውጭ በሌላ አካል በሚገለጡ ጊዜ እሺ። ነገር ግን ይህ መልአኩ ገብርኤል ነው ተብሎ እንደዚህ በሰው ቅርጽ አስቀምጠን ምንለው አይደለም። አ አላህ ብቻ መላእክቶች ወንድ ሴት ተብለው የሚገለጹ አይደሉም እነርሱ። የመወላለድ ዓለም አይደለም የነሱ ዓለም። በሰማይ ላይ እንደዚህ እነሱ እየተጋቡ የሚዋለዱ አይደሉም እሺ።